ሰላም፣ ሰላም እየተወደዳችሁ እና እየተከበራችሁ ውድ ቤተሰቦቻችን፣ እንዴ ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አርጋችሁ ወደ ቤት የተቀላቀሉ ለማለት ፈልጋለሁ ውድ ቤተሰቦቻችን እና ላይክ ሼር ሰብስክራይብ ላይ አርጋችሁ አበረታቱኝ ለማለት ፈልጋለሁ ውድ ቤተሰቦቻችን። አንድ ጥያቄ ለሁላችንም ጥያቄ የሆነ ሊጠይቃችሁ ነኝ ማለት ነው። ትትልቅ ሰዎች ከሆኑ ላይክ ሰብስክራይብ ሼር እናደርግለታለን፣ ግን ትንሽ እርስ በራሳችን የመደም ቅመሞች በርቺ በርቺ አንባባልም። ለምን ለምን? እንዴ ምን አለበት? እኔ ሚኮ ኢትዮጵያዊ የታችሁ ነኝ። ማንን የሚያሳድገው ደግሞ እና ላይክ፣ ሼር አርጋችሁ ብታበረታቱን እኔ ባርግና ከመዳን ቤት ወጥቼ እርፍ ብዬ ብሰራ ምን አለበት? ይሄ ሁልጊዜ ጭንቅላቴ ውስጥ ይመጣልኛል። እኔ አሁን ማለት ነው በራሴ በኩል ሳልስባቸው ማለት ነው ትልቅ ሰዎችን ሳልፈልግ ቤታቸው ሄጄ ሰብስክራይብ አድርጌ ሼር አድርጌ ስለ ነሱ አወራለሁ ማለት ነው። ግን ትትንሾች ደግሞ እንደኔት ትንሾች ደግሞ ሰብስክራይብ ራሱ አላደርግም። ጥያቄ የፈጠረብኝ ለምን ምን አለበት አንከፍልበትም በትም እርስ በራሳችን ደሞ ማንንም የሚያሳድገው የመደም ቅመም ነች፣ እንደኔ ማለት ነው። እኔም መሳይናት ሰውን የሚታሳድገው ማለት ነው። ስለዚህ ምን አለበት ቢታሳድጉኝና ባርግ ብዬ ሁላችሁንም ጠይቃለሁ ማለት ነው። ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቶኝ እግዚአብሔር ካለ የራሴ ቪዲዮ አንዳንድ ከጠዋት እስከ ማታ የዋልኩበትን በቀን እጅ የላችሁ ቀርባለሁ ማለት ነው እና ሼር ላይክ አድርጋችሁ አበረታቱኝ እባካችሁ ለምናችኋለሁ ማለት ነው እና ውድ ቤተሰቦቻችን አሁን ሁላችንም ረመዳን ላይ ነን፣ ጾም ነው። ጾም እንዴት ናችሁ? ክርስታኑም ጾም ላይ ነው። ሙስሊሙም ጾም ላይ ነው። ስራ እንዴት አደርጋችሁ? እንዴት ይዛችኋል? እና በርቱ፣ ጠንክሩ። በጣም ይከብዳል። የጾም የዚህ ጾም ጊዜ ማለት ነው። እንደኔ ከሆናችሁ በጣም በጣም ይከብዳል። እኔ ያለሁበት አሁን በጣም ከባድ ነው ማለት ነው። ወደዚህ አንድ ቦታ አይደለም የምሰራ ስላችሁ ይከብዳል ስላችሁ። እኔ አሁን አንድ ቤት አይደለሁም። እናቷ ቤት ይንበላለን እልሻለሁ። እናቷ ቤት የሴትዮቴ እናት ቤት ሄጄ ቤት አጸዳለሁ፣ ምግብ ሰራለሁ፣ ስራሯት እዛ ቆይና ደግሞ እዚ እመጣለሁ ማለት ነው ደሞ ብሄዱ እንትን ነው ባይግሬ ነው ሄደው ብዙ ሩቅ ስላልሆነ ማንም የሚወስደኝ ሰው የለም ማለት ነው። ከዛ ባይግሬ ሄዳለሁ ባይግሬ እጄ ደግሞ መጥቼ ደግሞ እዚ እነሱ እየተኙበትን ጠዋት አጸዳለሁ። በእርግ ጠዋት አጸድቼ እየተረፈ ደግሞ እነሱ የተኙበትን አናጣጥፊ ልጆቹን እዜ ደግሞ ተመልሽ ሄዳለሁ ማለት ነው። ቤቴ መጣና ደግሞ እዚ ስራውን ጫራርስ እንደገና ተመልሽ እናት ቤቴ ሄዳለሁ ማለት ነው። በጣም ያስጠላል። ህፃን ደግሞ ስላለች የዚያ ሚጄ ውጅ ያስጠላል። ብቻ ቢያስጠላንም ደግሞ ስራችን እስከሆነ ድረስ እግዚአብሔር በርትቶን፣ ሙስሊሞቹም ክርስቲያኖቹም እግዚአብሔር በርትቶን ስራችን ላይ መጠንከር አለብን። ላለው ከሀገራችን የወጣ ነው አላማ እንዳትረሱ ቶቼ በዚህ ጾም ብዙ ነገር ይወራል ብዙ ነገር ይወራል። ብዙ ነገር ይሰማል። በጽሁፍ አፋችሁ አንድ ዩቲዩበሩ ወዳችሁ ለሱ ብላችሁ ትሰዳድባላችሁ። ይሄ ከኛ አይጠበቅም። ቤተሰቦቻችን እኛም ቢያው ምን እንላለን ማሰብ አለብን ማለት ነው። ይሄ ቁጭ ብለን የምናወራበት ሚዲያ ነው። ሚዲያ እስከሆነ ድረስ ደግሞ መንጠቀቅ አለብን። ዛሬ ላያወራ ነው ነገ እንጠየቃለን። እኛ የፈለግነው ዛሬ ስሜታዊ የሆነን የፈለግነው ነገር እንናገራለን፣ ግን ደግሞ ነገ እንደምትጠየቁ ማሰብ ያለባችሁ ማለት ነው። እውነቴን ነው የምላችሁ። ማንንም ውደዱ። ማንም ሰው እየፈለገ ስራ ብሰራ እሱ ብሩን እያገኘ ነው፣ በቀን ሚሊዮነር እያገኘ ስለሆነ ስራውን ይሰራል ማለት ነው። እናንተ ደግሞ አንዱን ወዳችሁ፣ አንዱ ዘግዝቃችሁ የማይሆን ነገር ነው። እውነቴን ነው፣ በጣም ይከብዳል። ተጠንቀቁ ቤቶቼ ሁሉም እኔ ይሄ ይሄ ነው አድድሙ በማንናው እና ማንንም ወዳችሁ እንዳትሰዳደቡ ያ ሰው ማለት ነው። እናንተ ባደነቃችሁት ቁጥር ውደዱት። ማንንም ሰው እንዳትጠሉ። ሰውን የሚጠላ ሰይጣን ብቻ ነው። የሰው እድገት የማይፈልገው ሰይጣን ብቻ ነው። ስለዚህ እናንተ ውደዱት። አድንቆት ግን ማለት ነው። ለምን ትሰዳደባላችሁ? እኔ ብዙ ጊዜ ጥያቄ ይሆንብኛል ማለት ነው። ጥያቄ ነው የሚወዱብ አንዱን ወዳችሁ አንዱን ጠልታችሁ አንዱንም ከጠላሹ ማለት ነው። ስራውን ነው የሚጠይ እንጂ እያሰውዬ አይደለም። ስራውን ነው የሚጠይ። ስራውን እስከ ጠላሽ ድረስ ደግሞ አለማየት መብትሽ ነው። አትዩ፣ አታደንቂ ግን ከማንም ጋር ንክኪ አይኖራችሁ፣ አትሰዳደቡ። በእምነት በምናምን በጣም ትሰዳደባላችሁ ማለት ነው። ይሄ ደግሞ የሚያደርገው ማ ነው? እኛ የመዳም ቅመን ምንን? የመዳም ቅመም ወርቆች ነን። ወርቅ ሆናችሁ ደግሞ ተራ ቦታ ላይ አትገኙ። እውነቴን ነው የምላችሁ ተራ ቦታ ላይ እንዳትገኙ። ለምን እንደ እንደዚህ ከእናንተ ይሄ አይጠበቅም። እውነቴን ነው የምላችሁ ራሳችሁን አብርታችሁ መስራት አለባችሁ ከሀገራችሁ የወጣቱ ለስራ ነው። ስራችሁን ስሩ እንጂ እንደዚህ አይነት መጥፎ የወረደ ቦታ ላይ እንዳትገኙ ይሄ መልክቴ ነው እላችኋለሁ። በቻላችሁ መጠን አሳድጉኝ። እውነት ትትልቅ ሰዎችን ትትልቅ ዩቱበሮችን ሼር አድርጋችሁ እንደምታበረታቱ እኛንም እስ በራሳችን እንድንደጋገፍ እውነት ነው የምላችሁ ከላስ እና እንደዛ ነው የሚላችሁ። እርስ በራሳችን ተደጋግፈን በርቺ በርቺ ተባብለን ቢናድግ ምን ችግር አለው? እኛ እኮ እስከ ዘላለም አልረሳችሁም። ትልልቆች ዩቱበሮች ማለት ነው። ዛሬ ነው እንጂ ነገ ማንነሽም አያስታውሽም። እውነቴን ነው የምነግርሽ። ማንም አያስታውሽም። ዛሬ ማለት ነው። እውነቴን ነው። ማንም አባከና የሚልሽ የለም ዛሬ ግን ሊልሽ ይችላል። ስምሽን ራሱ እኳ አቅም እውነቴ ነው የምላችሁ። ስለዚህ ማለት ነው እኛ ነሳድጎ ትንሾቹ ኑሮ እየመራራል። እርስ በራሳችን እንከባበር፣ እንደጋገፍ። እኛ የመዳም ቅመሞች ማለት ነው የመዳም ቅመም ስ ከዚህ የዳኮ ወደ ኢትዮጵያ ሲተድጎ ሶስት ወር አራት ወር በኋላ ከሚዲያ ትጠፋለች ማለት ነው ምን አለበት እሷን